በመጀመሪያ ቢዚ ስሎንግ ቶል ተሎ ነው የሚያወራው አዳምጡ፣ በደንብ ማለት ነው። እንግዲህ ዛሬ የተሰራውን ቪዲዮ አይታችኋል። ሀይሚና ዳን ነው የመጡት። ዳኒ ደግሞ ለመልካምነቷ ለጥሩነቷ ብሎ እንግዲህ ጊፍት ነው የሰጣት። ሁላችሁም፣ ማንሽም ማንም ሁን ማንም ሁን፣ ጊፍት ተሰጧቸው ያውቃል። የሆነ በቃ ስራ አብራ ሰራች፣ አድንቋታል፣ አመስግኗታል። ካለም መጥፎ ነገር ብቻ የሆነ የተቻላትና አድርጋ መቶ ኬ እንዲገባ ስላደረገችው ዳኒ ደግሞ ያለውን ጊፍት ሰጣት ማለት ነው ጊፍቱን እኛን ለሆነ ለማንጫጫት ምናምን ስለሚጠቀሙበት እንጂ፣ ዳኒ እንዳንቺ አይነት ጥሩሱ አይቻላቅም። አንድ ሰው ግማሽ ቀን አብሮሽ ቢውል ይወድሻል። ተወዳጅ ነሽ እንጂ ያላት ተፈቃሪ ነሽ አላለም። በደንብ አድርጋችሁ ስሙ። ከዛውም ደግሞ ሀይሚ በጣም ነው የተደናበረችው፣ በጣም የደነገጠችው። ይህ ነገር ለእኔ ይገባኝም ለሶሲ ነው የሚገባት አለችው። እንዲ ሀይሚ ምን ችግር አለው ይሄ ለአንቺ ከዚህ በላይ ይገባሻል ነው ያለው። እውነቱን ነው። ከዚህ በላይ ለሀይሚ ይገባታል። ከዚህ በላይ ትልቅ ግፍት ቢሰጣት ራሱ ይሶኬ ነው ምለው እንጂ የሚያሰድባት ትገደል፣ ምናምን ትቆረጥ የሚያስብል ነገር የለውም። ለራሳችሁ ያደርግላችሁ። እኔን ማለት ፈልጌ ሳይሆን ግን ላይ ሚሞት የተመኛችሁ ለእናንተ ያደርግላችሁ። አቦ ስታስጠሉ ማለት ነው። ዝገቶች ደግሞ እኮ እሷ እንደዚህ ብላ ስትጽፋ አንዷ ላይካቸውን እዩልኝ። ላይክ የሚያደርጉ ሰዎች እነሱ መጻፍ ስላልፈለጉ ሰዎች በጻፉት ላይክ ያደርጋሉ ማለት ነው። ይች አንድ ፍሬ ልጅ ምን አደረገቻችሁ? ያንችን ካሜራ ቀማችሽ? ያንችን ካሜራ ማን ወሰደችብሽ? ከአንች ቦታ ላይ ነው ጠቅጥቃ ቪዲዮ የምትሰራው? ምንድን ነው? በአንቺ ምላስ ነው የምትጠቀሙ? በአንቺ ስልክ ነው የምትጠቀሙ? ምንድን ነው ችግርሽ ምንድን ነው? እሷን ገብተሻ ለማየት እኮ ትሻልሽ ስለምትወጃ ድብ እናድርግሽ ታይና፣ ከዛ በኋላ ደግሞ ደባሪ ኮሜንት ስፋ ያለች ማለት ነው። ፋራ ናችሁ። እኔ ደበሬ ምንድን ነው ብሩኬ አለመምጣቱ። ብሩኬ ተናፍቋል። ከዛ ውጪ ነገ ብሩኬ ይመጣል። የሚመጣው ይመጣው። ምንድነው ለምን? እንዴት በቃ ከሱ ጋር እንትንት ያለሽ እንዴት ጊፍት ይሰጥሻል? ምናም ብሎ ይመጣል። ወይም ደግሞ ሀይሚን ስላደረኩኝ ይቅርታ ጊፍት የሰጠኝ በዚህ በዚህ መልኩ ነው ልትለው ትመጣለች ማለት ነው። በቃ ልደቱ እስኪደርስ ቪዲዮ ትስራ። ምንድን ነው እናንተ እንዴ በቃ እየሰራች ነው። ስስራበት ይሄ የሆነ አሰራሩ ንትኑ የድራማው ሙድ ደስ ይላለው አይልም፣ ግን ዋጥና አድርገው ሰውን ሲወዱ እስከ ምናምን ነው ይባላል እንጂ የሆነ ጥፋት ስታጠፋ ለንረግጣ ትገደል ትቆረጥ ልንል፣ መልካም ነገር ስራ ደግሞ እንደዚህ ነው ሲጀመር። ይህ መጥፎ ነገር አይደለም ማለት፣ ከእኛ ላይ ምንም አልደረሰችም። ገባችሁ አደለም? ምንም ያለችው ነገር የለም። እሷ እያለች ያለችው ከሶስ ጋ ተመለስ ሶስ ጋ ሆን እኔ ጋ እንደዚህ እንደዚህ ያለ አትበል ማለት፣ ከእኔ ጋ ያለው ነገር እኔን አታቀኝም፣ አላቀ ስለ እኔ ምንም ነገር እንድታወራ አልፈልግም። ሰምታችኋታል። ሀይምዬ ሚዬ እንዳንቺ መልካም ሰው የለምናምናም ሲል ምንድን ነው ያለችው? ኦ ዳኒ እንደዚህ አትበል፣ በቃ እዚህ በኋላ መስማት አልፈልግም ነው ያለችው። እዚህ በላይ መሄድ አልትፈልግም እንዲሁም ደግሞ እዚህ በላይ እዚህ መቆየት አልፈልግም ሊሄድ ብላ ነው ሄደችው። ገባቸው? ያ እንደዚህ ያለችው ያለችው ምንድን መጀመሪያ ለብሩክ ያላት ክብርና ቦታ ስላለ ሌላ ሰው እንደዚህ እንዲላ ስላልፈለገች፣ ሲቀጥል ደግሞ ለእኛ ለተመልካቾችም ቢሆን ትንሽ ከመቃጠላቸው ይሻሻሉ ብላ ገባችሁ። ሀይሚ ይህን ነገር እየቀጠለች ያለች ምናልባት ከዚህ በፊት ለማቆም ፈልጋ ግን እየጻፋችሁላት ያላችሁት ኮሜንት እንዲሁም ደግሞ ፖስት እያደረጋችኋቸው ያላችሁት ነገር ስለደብራ ስላናደዳት ሊሆን ይችላል። እየቀጠለች ያለችው። የቅድሙ ኮሜንት የእሷ አይደለም እያላችሁ ያላችሁ የእሷ ነው። እኔ ራሴ ነክቼ ገብቼ አይቻለሁ። የእሷ የራሷ የሀይሚ ኮሜንት ነው። ገባችሁ። እኔ የሆነ ነገር ዝም ብዬ አምጥቼ እዚህ ጋር ውሸት ምናምን አልጣጥፍም። ከፈለጋችሁ ሄዳችሁ ማየት ትችላላችሁ። ያን ነው ምላችሁ። ስለዚህ አልፋችሁ ተቀመጡ። አለማየት መብታችሁ። ስልኩ የእናንተ፣ ኔታችሁ የራሳችሁ፣ ምናችሁ የራሳችሁ። እኔ አስገድጄ ከአጠገቢ ያስቀምጭሽ የሀይሚን ቪዲዮ ይ ብዬ አላመጣውሽም እኮ። ግን እንደዚህ አይነት ኮሜንት፣ ባለጌ የሆነ ኮሜንት አትጻፊ እንዴ። ምን አደረገቻችሁ? ምንድን ነው እስኪ እስኪ ከእናንተ የወሰደችው ይች ልጅ ምንድን ነው እስኪ? ንገሩኝ። ከእናንተ ምንድን ነው ምንድን ነው የጠበቀችው ከእናንተ? ምንም የወደደ የፈቀደ እያየላት ቪዲዮዋን ላይክ፣ ሰብስክራይብ እያደረገላት ከፍ እንድትል ነው የምንፈልገው። ከፍ ትላለች ገባቸው እንጂ ሀይሚ ከዳኒጋ የሆነ ነገር አድርጋ ምናምን አይደለም። ጊፍት ሰጣት። አዎ ግፍት ሰጣት። ማናቸውም እስኪ ከሆነ ከስራ ቦታ ሰርታችሁ ከስራ ስትወጡ መልቀቂያ ሊይዛችሁ ስትወጡ ጊፍት ተሰጧቸው አቅም አይሰጧችሁም? እንደዚህ ወይ ጓደኛሞች ተሰባስበው የሆነ ጊፍት፣ ወይ ደግሞ ሁሉም ሰው የየራሱን ጊፍት። ይሄ ደግሞ ያደረገችለትን መልካም ነገር መቶ ኬ ስለገባ ጊፍት ሰጣት። ተረድታችሁኛል አይደል? ጊፍት የሰጣት በዛ ምክንያት ነው። ግን ለእኛ ሲሰጡን የሆነ ነገር በቃ ማለት ለእሷ ሲሰጥ እንደዚህ ታውቃላችሁ የዩቱብ ባህሪ ነው። እንደዚህ ህዝቡ እንደሚንጫጫ ስለሚያውቁ ለማንጫጫት የተደረገ ነገር ወደግ ያደረገው ነገር ነው። ሀይሚ ለምን ተቀበለች? ለምን አልወረወረችውም? ነወር ነው። አይወረወርም ሰው ጊፍት ይሰጣችሁ። አብራ ሰርታለች አብራ ብላለች ምናምን ጣላቱ አይደለም ማለት መልካም ሰው ነሽ እወድሻለሁ ስላላት ምንም ይህ ፋራነት ነው። በነገራችሁ ላይ ማለት ነው አንዳንድ ሰዎች ወደድኳችሁ ሲሏችሁ ጭጭጭጭጭ ብላችሁ ከዚህ በኋላ ይህን ሰው ማየት አልችልምን ምትሉ ሴት ነሽ፣ ወንድ ነው። ማንኛውም ሰው እወድሻለሁ ይልሻል ከወደደሽ ማለት ነው እሱ ደግሞ ሀጢያት አደለም መውደድ ምንድን ነው እናንተ እንዴ ስለዚህ ምንም አላለም ዳኒ ሶሲ ጋር ያለውን ነገር ምናምን እንደፈለገ ማድረግ ይችላል ከዚህ በኋላ ድጋሚ የሚገናኙ አይመስለኝም ምክንያቱም ዛሬ የመጨረሻ ቪዲዮ ስለሆነ ሊሆን ይችላል ግፍቱን ሰጧት በቃቸው ሊባባሉ ይመሰለኝ ብቻ ግን ነገ ያለውን ነገር አብረምን ይሆናል ማለት ነው እኔ ዛሬ ንንን አላቸውም ግን አይ ቲንክ ዛሬ የመጨረሻ ሊሆን ይችላል። ያው ሱ ሲጋ እንዲታረቁ ስለፈለገች አይሚ ምናምን ከዛ ነገ ብሩኬና የሚገናኛሉ። ለምንድን ነው እንደዚህ ግፊት የሰጠሽ ምናምን ምናምን፣ ከዚህ በኋላ ስለማንገናኝ ምናምን ብቻ። የነገውን ነገ ያውቃል የነገውን ፈጣሪ ያውቃል። ዛሬን ካየን ነገን እያሰብን ደግሞ መጨነቅ የለብን። ነገ ሌላ ቀን ነው። መልካም ነገር ይመጣል። ዛሬ መጥፎ ነገር ስለተፈጠረ ነገም መጥፎ ነገር ይሆናል ማለት አይደለም። ዛሬ ጥሩ ነገር ስለተፈጠረ ነገም ጥሩ ነገር ይሆናል ማለት አይደለም። ላይፍ አፕ ኤንድ ዳውን፣ ሁሌም ከፍም ዝቅ ምንላል፣ እንወድቃለን፣ እንነሳለን። እንደዛ ነው። ምንድነው በአንዴ ተስፋ የምትቆርጡት? የዛሬ ቪዲዮ ተስፋ አስቆርጦኛል ያላችሁ ያላችሁት በጣም በጣም ብዙ ናችሁ። እንደውም የዛሬ ቪዲዮ ደስ ይላችሁ የሚገባው ለምን ድጋሚ እንደማያገኛት ተሰምቶት፣ ድጋሚ እንደማይገናኙ ተሰምቶት ወይም ጊፍት የሰጣት ማለት ነው። ገባችሁ? የሆነ ሰው በአዳ ሰው የሆነ ጊፍት አብራችሁ የሆነ ቦታ ቆይታችሁ ምናምን። ጊፍት ተሰጣችሁ፣ ያ ሰው ሊለያይ ነው። አብሯቸው የሚኖር ሰው ደግሞ ጊፍት ሲሰጣችሁ ደግሞ ፍቅሩን ለመግለጽ ነው ማለት ነው። የጊፍት አይነቶች ሁለት ናቸው። የመጀመሪያ ልትለያዩ ስትሉ ኖ፣ መጀመሪያ ያው ፍቅር ስትሆኑ፣ ከዛ ደግሞ ትለያዩ ስትሉ ማለት ነው። ያለው ነገር ይሄ ነው። ስለዚህ ተረጋጉ፣ ሁላችሁም የእውነት ወዳጅ የሆናችሁ ተረጋጉ። ጠላት የሚሆናችሁ ደግሞ ደስ አይበላችሁ። ምን የሚፈጠር ነገር የለም። ብሩኬም ይመጣል። ብሩኬ በቃ ረፍት እያደረገ ነው። አንዳንዴ ኦፍ ዴይ ያስፈልጋል ኦፍ ማለት ነው። የትኛውም ታይም ላይ ስትሆኑ ሁሌ ጭንቀት ላይ እንዲሁም ደግሞ የሆነ ስራም ሊኖረው ይችላል ምንድነው ሁሌ ዩቱብ ላይ ቪዲዮ ላይ ካሜራ ላይ መጦ መገተር አለበት፣ የሆነ ስራ ሊኖረው ስለሚችል ስለዚህ ራሳችሁን አረጋጉ። ጠላት ምቀኛ ለመሆን አትሩጡ። ትንሽዬ ልጅ ይህ አይነት ቃል ልትጠቀሙባት አይገባም። በጣም ነው የሚደብረው ይሰቀጥጣል። ግን እናንተ ባላችሁት ምንም የሚፈጠር ነገር የለም። ፈጣሪ ነው ሁላችንም ከፍም ዝቅም የሚያደርገን፣ የሚጠብቀን እሱ ስለሆነ ፈጣሪ ጠብቅሽን። የቆንጆ እንግዲህ ቡራይም ደግሞ ነገ አብራችኑ ተናፍቃቸዋል። እውነት በጣም ናፈቃቸው ለሁለት ዳኒ ደግሞ ከሁለታቸው ህይወት እንድትወጣ ፈልጋለሁ። እንዲሁም ደግሞ ዘመቀኞች ተው ተረጋጉ፣ እሺ እንደዚህ አታድርጉ። ደስ አይልም፣ በቃ የሰው ልጁ ናቸው። እንደዚህ መጥፎ ነገር ማስበስ ማብሸም ነው ሻ የሚባል ነገር አለ። የምሬ ነው። እና አትሰቡ። ሌላችሁ ነው የመጣሁት። በጣም ቢዚ ስለሆንኩ ነው ትትሎ እያወራ ያሉት ና እና የሆነ ቦታ ተደብቄ ነው። እወዳችኋለሁ። መልካም ጊዜ ሆንላችሁ ባይ